ሰላም፣ ጤና ይስጥልኝ ክብራትና ክብራን ውድ የዩቲዩብ ቤተሰቦች እንደምናላችሁ። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ እንግዲህ በዚህ ቪዲዮ ላይ እንግዲህ በእርግዝና ወቅት ላይ ላላችሁ ሰዎች ማወቅ ስላለባችሁ አንዳንድ ጉዳዮች ጥቂት የምንል ይሆናል ማለት ነው። በተለይም እንግዲህ ከጽንስ እድገት ጋር እና ከእናንተ ጤና ጋር ተያይዞ ማወቅ ያለባችሁ ወሳኝ ጉዳዮች ምን ምንድናቸው የሚለውን በዚህ ቪዲዮ ላይ እንግዲህ በስፋት አንድ በአንድ የምናይ ይሆናል ማለት ነው። ከዛ በፊት ግን ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳያችን የምናልፍ ይሆናል ማለት ነው። እንግዲህ እርግዝና የወንድ ዘር ፍሬ እና የሴቷ እንቁላል ውህደት ሲፈጥሩ የሚፈጠር ክስተት ሲሆን ይህም እንግዲህ ይህም የተፈጠረው ጽንስ በሴቶች ማህፀን ውስጥ እስከሚወለድ ጊዜ የራሱን እድገት ማከናወን ሲጀምር ነው ማለት ነው። እንግዲህ አንዲት ሴት የወር አበባ ማየት የጀመረችበትን የመጀመሪያ ቀን አንድ ብለን ቆጥረን ከ12ኛው ቀን ጀምሮ 13ኛው፣ 14ኛው፣ 15ኛው እና በ16ኛው ቀን በተለይም በ14ኛው ቀን የምትጸነጽባቸው ቀናች ናቸው ተብለው ይታወቃሉ። እንግዲህ እርግዝና 280 ቀናት ወይም ደግሞ አርባ ሳምንታትን ይወስዳል። ይህም እንግዲህ የታወቀ ጉዳይ ነው ማለት ነው። ነገር ግን ትክክለኛው አብዛኛው ኮመንሊ አርባ ሳምንት ቢሆንም አንዳንዴ ከ38 እስከ 42 ሊደርስ ይችላል ማለት ነው። አማካዩ አርባ ሳምንት ይሆናል ማለት ነው። ሌላው እንግዲህ ስለ ቅድመ ወሊድ ክትትል በእርግዝና ወቅት ስታድርጉ ማወቅ ያለባችሁ አንዳንድ ጉዳይ አለ። እንግዲህ ለአንዲት እናት እርጉዝ ከመሆኗ ከተረጋገጠበት ጊዜ ጀምሮ እስክትወልድ ድረስ የምንሰጥ የጤና ክትትል እንክብካቤ ነው። እንግዲህ ማንኛውም እርጉዝ ሴት ለቅድመ ወሊድ ክትትል ያስፈልጋታል። እንግዲህ አንደኛ ከእርግዝና ጋር ተያይዞ የሚመጡ የጤና ችግሮችን ለመከላከል ሲባል ጤናማ ልጅን እንድትወልድ፣ እንዲሁም በጽንስ ላይ በተለያየ ምክንያት ወይም ደግሞ መከላከል በማይቻል መልኩ የሚፈጠር ችግር ካለ ቀድሞ ለማወቅና ለእናት ጤና ጥንቃቄ ለማድረግ ሲባል ቅድመ ወሊድ ክትትል ያስፈልጋል። ሌላው እንግዲህ እናት ስለ እርግዝና ምጥና ሌሎች ጉዳዮች ትምህርት ወይም ደግሞ ግንዛቤ ለማስጨበጥ ዋነኞቹ የቅድመ ወሊድ ክትትል የሚያስፈልግባቸው ምክንያቶች ናቸው ማለት ነው። እንግዲህ አንዲት እርጉዝ ሴት ማወቅና መተግበር ያሉባቸው ጉዳዮች ምንድን ናቸው ስንል፣ እንግዲህ ይሄ ብዙ ችላ ሊባል የማይባል ጉዳይ ነው። እንግዲህ በቀን ውስጥ ወይም ደግሞ ቀን ላይ ሁለት ሰዓት ያህል እንቅልፍ መተኛት አስፈላጊ ነው። በማታ ደግሞ አስር ሰዓት እንቅልፍ ማለት ነው። አጠቃላይ በቀን ውስጥ አስራ ሁለት ሰዓት ያህል በእንቅልፍ ማሳለፍ ይኖርባታል ማለት ነው። እንግዲህ በቀን ውስጥ ወይም ደግሞ ቀን ላይ ከሆነ ሁለት ሰዓት እንደማረፍ ማታ ደግሞ አስር ሰዓት ያህል መተኛት ይኖራል ማለት ነው። ሌላው እንግዲህ በቂ እረፍትና መዝናናት ወሳኝ ጉዳይ ነው። እንዲሁም የተመጣጠነ ምግብ እና ተጨማሪ የተለያዩ አስፈላጊ ንጥረ ነገሮችን እንድታገኙ የሚያደርጓቸው ምግቦችን መመገብ ይኖርባቸዋል ማለት ነው። ሌላው መጠነኛ የአካል ብቃት እንቅስቃሴ አስፈላጊ ነው። እስከ አንድ ሰዓት የሚሆን ወክ ማድረግም ሌላኛው እንግዲህ ከአካል ብቃት እንቅስቃሴ ጋር ተያይዞ የሚመጣ ጉዳይ ነው ማለት ነው። ሌላው እንግዲህ ጭንቀት፣ ውጥረትና ፍራቻን ማስወገድ ወሳኙ ጉዳይ ነው። ይህም እንግዲህ በጽንሱ ላይ ትልቅ ተጽዕኖ ስለሚያደርግበት ከጭንቀት ጋር ተያይዞ ጭንቀትን መቀነስ፣ ውጥረትን መቀነስ እንዲሁም የፍራቻን ማስወገድ ይኖርባታል ማለት ነው። ሌላው እንግዲህ ከባድ ስራን ወይም ደግሞ ከባባድ እቃዎችን ማንሳት እና መሸከምን መቀነስ ይኖርባቸዋል። በአጠቃላይ ከባድ ስራዎችን ትንሽ መቀነስ አስፈላጊ ነው ማለት ነው። ሌላው እንግዲህ የማይቋረጥ የቅድመ ወሊድ ክትትል፣ ይሄ ወሳኝ ነው። እንግዲህ ከላይ እንደነገርኳችሁ የቅድመ ወሊድ ክትትል እጅግ ወሳኝ ስለሆነ ይህም በማይቋረጥ መልኩ መኖር ይኖርበታል ማለት ነው። ሌላው በቂ ፈሳሽ መውሰድ ነው። ማለትም ውሃ መጠጣት በቀን ሁለት ሊትር ውሃ ያህል መውሰድ ያስፈልጋል። ከተቻለም እስከ ሶስት ሊትር ውሃ ድረስ ብትጠጡ ይመከራል። ይሄ እጅግ ወሳኝ ነው። ሌላው በግራ ጎን መተኛት አስፈላጊ ነው። ሌላው ውፍረትን መቆጣጠር፣ እንዲሁም አነስተኛ ስብን መመገብ፣ በቂ ፕሮቲን ማግኘት፣ በቂ ፍራፍሬ እና አትክልቶችን ማለትም እንደ ቅጠላማ አትክልቶችን መመገብ አስፈላጊ ነው ማለት ነው። ሌላው በእርግዝናችሁ ወቅት ትንሽ ለየት ያሉ መደበኞቹ ምልክቶች እንዳሉ ሆነው አደገኛ ምልክቶችን ማወቅና ካለም ቶሎ ወደ ሐኪም ቤት ወይም ደግሞ ወደ ዶክተራችሁ መሄድ ይኖርባችኋል ማለት ነው። ሌላው ክትባት መከታተል እንዲሁም ክትባቱን መጨረስ አስፈላጊ ነው። በተጨማሪም እንግዲህ ቫይታሚንን እና ፎሊክ አሲድን መውሰድ አስፈላጊ ነው። የጥንስ እንቅስቃሴ መከታተል ይህም ወሳኝ ነው። ሌላው እንግዲህ የጥንሱ እንቅስቃሴ የጤናማነቱን የሚወስን ሌላኛው ጉዳይ ስለሆነ ይህንንም ልብ ማለት ያስፈልጋል ማለት ነው። እንዲሁም የምጥ ምልክቶችን ማወቅ ይኖርባችኋል። በተለይም እንግዲህ በመጨረሻዎቹ በስምንት እና በዘጠነኛ ወር ላይ የምጥ ምልክቶችን ማወቅ ይኖርባቸዋል ማለት ነው። ሌላው እንግዲህ የተለየ ክትትል የሚያስፈልጋችሁ እንደሆነ የተለያዩ ምልክቶችን እንታያላችሁ። እንግዲህ ቁመት ከሜትር ከሀምሳ በታች ከሆናችሁ እንዲሁም ከ18 ዓመት በታች የሆኑ እንዲሁም ሳታረግዙ 35 ዓመት ሞላችሁ እና ከ35 ዓመት በኋላ እርጉዝ የሆናችሁ ካላችሁ እንዲሁም ደም ግፊት፣ ስኳር፣ የልብ እና የኩላሊት እንዲሁም ሌሎች ችግር ያለባቸው ተላላፊ በሽታ እንደ ኤች አይ ቪ አይነት ያለባችሁ ይሄ ከዚህ በፊት የውርጃ ታሪክ ያላችሁ ወይም ደግሞ ልጅ አስወርዳችሁ የምታውቁ እንዲሁም መንታ ያረገዛችሁ እና በዘር የሚተላለፍ ችግር ያለባችሁ ሴቶች ማለትም ነፍሰ ጥሩ ሆናችሁ እንደዚህ ከላይ የጠቀስኳችሁ አይነት ሁኔታ ውስጥ ካላችሁ ልዩ ክትትል የሚያስፈልግ ይሆናል ማለት ነው። ስለዚህም እንግዲህ ቀረብ ብላችሁ ከሐኪም ጋር መመካከል ይኖርባችኋል ማለት ነው። እንግዲህ እንዳጠቃላይ የእርግዝና መደበኛ የመጀመሪያ ምልክቶች ምንድን ናቸው የሚለውን ስናይ የወራዋ መቅረት፣ ማቅለሽለሽ እና ማስታወክ፣ የጡት ጫፍ መጠጠር እና መጥቆር፣ እንዲሁም ፈሳሽ መልቀቅ፣ ክብደት መጨመር፣ የጡት መጠን መጨመር፣ ቶሎ ቶሎ ሽንት መሽናት፣ የሆድ መጠን መጨመር፣ በምርመራ ወቅት ኤችሲጂ መገኘት። በመቀጠል የተለያዩ ምርምሮች ይረጋገጣል ማለት ነው። እንግዲህ እነዚህ ዋነኞቹ የጤነኛ እርግዝና ምልክቶች ናቸው ማለት ነው። እንግዲህ አደገኛ የሚባሉ አጠቃላይ ምልክቶች፣ ልዩ ትኩረት የሚፈልጉ አደገኛ የእርግዝና ምልክቶች ምንድን ናቸው የሚለውን ስናዩ አንደኛው ና የመጀመሪያው እንግዲህ የምጥ አይነት ስሜት፣ ውሃ መሳይ ፈሳሽ፣ ከባድ የሆነ የሆድ ቁርጠት፣ ደማቅ ደም መፍሰስ፣ እንግዲህ አጣራፊ እና ተደጋጋሚ ትውከት፣ በጣም ከፍተኛ የደም ግፊት፣ ፈጣን ክብደት መጨመር፣ ከባድ የራስ ምታት፣ የእይታ ችግር ከፍ ያለ የእግር እብጠት፣ የደረት ህመም፣ እንዲሁም ተደጋጋሚ የመደንዘዝ ስሜትና የጀርባ ቁርጥማት ስታስተውሉ በፍጥነት ወደምትከታተሏችው ሐኪም ጋር መሄድ ወይም ደግሞ ተቋም መሄድ አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበር። እንግዲህ ዋና ዋና የሚባሉ ጉዳዮች እነዚህ ናቸው። ከዚህ ጋር ተያይዘው ግር ያላችሁ ወይም ደግሞ ጥያቄ የሆነባችሁ ጉዳይ ካለ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እንግዲህ እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ አክብርልኝ። በቀጣይ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ።